የቱንም ያህል ብትወዳት የቱንም ያህል ብታፈቅራት እሷ ካላንተማ በፍጹም አልኖርም እስከምትል ድረስ ብታፈቅርህም ይሄ ከሌላችሁ በፍጹም በፍጹም አይዘልቅም፣ አትልፋ። እርግጠኛ ሆኜ ነው የምነግርህ፣ ፍቅራችሁ ለጊዜው ነው እንጂ አይዘልቅም። እነዚህ ባለመኖራቸው ፍቅራችሁ እንዳይቀጥል የሚያደርጉ ነገሮች ምን ምን እንደሆኑ ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው!

ሰላም ሰላም ውዴ ናፊዳር ቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እኔ ናፊዳር ነኝ። ስለ ፍቅር የምናወራበት ቤት ነው፣ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ፣ የዛሬው ለእኔ ነው እያላችሁ የምትከታተሉኝ ሀሳብ አስተያየታችሁን የምትሰጡኝ በጣም በጣም ነው ማመሰግናችሁ፣ እኔም በጣም ነው የምወዳችሁ። ዛሬም እንደተለመደው በቆንጆ ሀሳብ መጥቻለሁ። መጀመሪያ እንደተለመደው ቪዲዮን ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። በጣም ብዙ ሰዎች ፍቅር ካለ ሁሉ ነገር ሙሉ ይሆናል፣ ሁሉ ነገር እየተስተካከለ ይሆናል ብለው ያስባሉ። ግን ደግሞ በጣም በሚያሳዝን ሁኔታ በጣም ብዙ ሰዎች እየተዋደዱ በመካከላቸው ፍቅር ኖሮ ይለያያሉ። ይሄ የሆነበት ምክንያት ከፍቅር በተጨማሪ የሚያስፈልግ በጣም ትልቅ ትልቅ የሆነ ነገር ስላለ ነው። ያ ባለመኖር ምክንያት ሰዎች ሳይጠላሉ አልፈልግም፣ አልፈልግሽም ተባብለው መለያየትን ምርጫቸው ያደርጋሉ። ይሄ በጣም ወሳኝ ነገር ነው። እናንተም የነዚህ ሰዎች እጣ ፈንታ እንዳይደርሳችሁ የምትፈልጉ ከሆነ እየተዋደዳችሁ እየተፋቀራችሁ ፍቅራችሁን ማስቀጠል፣ ጤናማ የሆነ የፍቅር ግንኙነት እንዲኖራችሁ የምትፈልጉ ከሆነ እነዚህ ቀጥሎ የምነግራችሁ ነገሮች፣ ወሳኝ ወሳኝ የሆኑ ነገሮች በፍቅር ግንኙነታችሁ እንዳይጠፉ ሞክሩ፣ ጣሩ። አንተም የፍቅር ግንኙነትህ እየወደድካት እየወደደች እንዲቋረጥ የማትፈልግ ከሆነ እነዚህ በጣም ወሳኝ ነገሮች የፍቅር ግንኙነታችሁ ላይ መኖር እንዳለባቸው እወቅ። በመጀመሪያ ግን ፍቅር ስንል ምን ማለት ነው? ብዙ ጊዜ ብዙ ሰዎች ፍቅር ብለው የፍቅር ግንኙነት ውስጥ እንዲገቡ የሚያደርጋቸው ፍቅር፣ ይሄ መጀመሪያ ላይ ያለው ፍቅር አለ አይደለ? መጀመሪያ ላይ ይሄ ሲተያዩ መደነጋገጡ፣ ሲገናኙ በቃ በደስታ የሚሆኑትን ማጣት፣ በቃ ይሄ ፊልሞች ላይ የምናየው አይነት ስሜት አለ አይደለ? ሮማንቲክ ፓርቱ ብቻ ማለት ነው። በቃ መተያየቱ መፋዘዙ፣ በቃ እንደዚህ አይነት ስሜቶች ናቸው ብዙዎች ፍቅር ሲባል ወደ አይምሯቸው የሚመጣው ማለት ነው። ግን ፍቅር በነገራችን ላይ ሶስት ዋና ዋና ኮምፖነንቶች አሉት። ይሄኛው ፍቅር አይደለም ማለት አይደለም፣ ግን እሱ ብቻውን ደግሞ ፍቅር ሊሆን አይችልም። ፍቅር ሶስት ዋና ዋና ኮምፖነንቶች አሉት። የመጀመሪያው አሁን ያልኳችሁ ይሄ ሮማንቲክ ፓርቱ፣ ሲተያዩ መደነጋገጥ ሊሆን ይችላል፣ በቃ አብሮ በመሆን የሚሰማው ደስታ፣ በቃ የሚሆኑትን ማጣቱ ይሄ ፓሽን ይባላል። ሌላኛው ደግሞ መኖር ያለበት ኢንቲሜሲ ነው። ቁጭ ብሎ በማውራት በመነጋገር መግባባቱ፣ መላመዱ፣ መሳሳቁ አንዱ ስለሌላኛው ለመወቅ ለማወቅ መፈለግ ጓደኝነቱ ፓርት ማለት ነው። ይሄ ደግሞ ኢንቲሜሲ እንለዋለን። ሌላኛው ሌላኛውና የመጨረሻው በጣም ወሳኙ ኮሚትመንት ነው። ፓሽንም ኖሮ ከዛ ኢንቲሜሲው ኖሮ እንደ ጓደኛም ተቀራርባችሁ ኮሚትመንት ያስፈልጋል። አንተን ለማግኘት የምትመጣበት እርቀት፣ ከአንተ ጋር ለመሆን የምትተዋቸው ነገሮች እነዚህ ሁሉ ሊኖሩ ይችላሉ። ስለዚህ ኮሚትመንት በጣም ወሳኝ ነው። እነዚህም ሶስት ነገሮች ያላሟላ ፍቅር የቱንም ያህል መጓዝ አይችልም ማለት ነው። ስለዚህ የፍቅር ግንኙነት ላይ እነዚህ በጣም ወሳኝ ናቸው። አንድ አራት ነገሮች በጣም በጣም ወሳኝ ናቸው ብዬ ያዘጋጇቸውን ቀጥሎ ነግርሃለሁ። እነዚህ አራት ነገሮች ከሌሉ የቱንም ያህል ብትዋደዱ አይዘልቅም። በደንብ አስብበት። የመጀመሪያው ነገር የጋራ ዓላማ ነው። አሁን የጋራ ዓላማ ከሌላችሁ በአንድ መንገድ ላይ የምትጓዙ ካልሆነ የቱንም ያህል መጓዝ አይችልም የፍቅር ግንኙነቱ። የፍቅር ግንኙነት ሲያልፍ ደግሞ ትዳር አይደለም? የትኛውም የፍቅር ግንኙነት መዳረሻው ትዳር ነው። ስለዚህ ወደዛ መዳረሻ ለመሄድ የምትሄዱበት መንገድ መመሳሰል አለበት፣ መቀራረብ አለበት፣ ወደ አንድ ለማምጣት የሚቀል መሆን አለበት እንጂ ሁለታችሁም በተቃራኒ አቅጣጫ እየሄዳችሁ ፍቅር ብሎ ነገር አይሰምርም፣ አይሆንም። አንተ አላማህ ለምሳሌ ውጭ ሀገር ሄደ መማር ምናምን ምናምን ምናምን ሊሆን ይችላል። እሷ ደግሞ አላማዋ በቃ እዚህ ሆና የሆነ እንደዚህ ማድረግ ምናምን ሊሆን ይችላል። እንዴት ነው አብሮ የሚሄድ የሚችለው? ይሄንን ገብቷላ? የጋራ ማድረግ ይኖርባቸዋል፣ ወደ ጋራ ማምጣት ይኖርባቸዋል። ስለዚህ መሸናነፍ መኖር አለበት አንዳችሁ ለሌላኛችሁ መሸነፍ መቻል አለባችሁ። ይህንን ስል ስፔሲፊካሊ በዚህ ጉዳይ ላይ ማለት አይደለም፣ የትምህርት ጉዳይ ላይ አንቺ ትምህርቱን ተይ አንተ ተው ምናምን ማለት አይደለም። ጀስት ሀሳቡን ብቻ ውሰዱት። የጋራ አላማ ሊኖር ግድ ነው። የጋራ አላማ ከሌለ ሁለታችሁን በተቃራኒ አቅጣጫ የምትለፉ በተቃራኒ አቅጣጫ የምትርቁ ከሆነ አንድ የማያረጋችሁን ነገር ነው እያረጋችሁ ያላችሁ። ስለዚህ በእናንተ አላማ ደግሞ የሚሄድ ሰው ደግሞ ታገኛላችሁ። ስለዚህ እዛ ጋም ችግሮች ሊፈጠሩ ስለሚችሉ እማይሆን ጭራሽ ጭራሽ የማይሆን ነገር። ስለዚህ የጋራ አላማ ከሌላችሁ የቱንም ያህል ብትዋደዱ የፍቅር ግንኙነታችሁን ስኬታማ ማድረግ ትቸገራላችሁ። ስለዚህ እኔ የምመክረው ምንድን ነው፣ በተቻለ መጠን የጋራ ዓላማ እንዲኖራችሁ ሞክር፣ ጣር። የጋራ ዓላማ ከሌላችሁ ወደ አንድ ማምጣት የማትችሉ ከሆነ ዓላማችሁን ትንሽ አስቸጋሪ ነው የሚሆንባችሁ። በደንብ በደንብ አስብበት። ሁለተኛ መከባበር በመካከላችሁ ከሌለ የኔ አታስበው በቃ ዝም ብለህ አትልፋ። የእውነት መከባበር የሌለበት ሕይወት፣ መከባበር የሌለበት ግንኙነት የቱንም ያህል ብትወዳት፣ የቱንም ያህል ብታፈቅራት፣ የቱንም ያህል ብትወድህ፣ የቱንም ያህል ብታፈቅርህ አይሆንም። ደስተኛ ማያረጋችሁ በቃ ሁል ጊዜ ጭቅጭቅ የሞላበት ቤት ነው የሚሆነው ቤታችሁ። የእውነት መከባበር በጣም ወሳኝ ነገር ነው። ከማያከብር ሰው ጋር መሆን በራሱ ደስታን የሚያሳጣ ነው። በቃ ሰው እኮ ፍቅር ነው የሚፈልገው። በቃ ሁሉ ጊዜ ፍቅር እንዲሰጠው ነው የሚፈልገው የሰው ልጅ። ከዛ በተቃራኒ ንቀት፣ ከዛ በተቃራኒ አለመከበርን ታግሶ መኖር አይችልም። የሚፈጠሩት ነገሮች ጥሩ አይሆኑም። ስለዚህ መከባበር በመካከላችሁ ከሌለ ምንም መልፋት አያስፈልግም። በቃ በደንብ ማስተዋል አለብ። በተቻለ አቅም መከባበር እንዲኖር መጣር መሞከር፣ ካልሆነ ግን የማይሆን ነገር ነው። በቃ ብትወዳትም፣ ብታፈቅራትም፣ ብትወድም፣ ብታፈቅርም የማታከብር ከሆነ አንተም የማታከብራት ከሆነ አይሆንም። በደንብ አስብበት። ሶስተኛ መተማመን ከሌለ በእርግጥ መተማመን በጊዜ ሂደት የሚገነባ በጊዜ ሂደት ቢውልድ የሚደረግ ነገር ነው ምንም ጥያቄ የለውም። ግን ገና ከመነሻው እምነት ከሌለ እንደዚህ ልታደርግ ትችላለች እንደዚህ ልትሆን ትችላለች የት ነበርሽ? ከማን ጋር ነበርሽ? እስኪ ማስረጃ እያልክ የምታምናት ከሆነ አይሆንም። እሷም እንደዛው የት ነበርክ? ምን እያደረግክ ነው? እስኪ አሳየኝ፣ ምናምን እያለች በዛ የምትተማመኑ ከሆነ በማስረጃ ብቻ የምትተማመኑ ከሆነ ይሄ ፍርድ ቤት ነው እንጂ ፍቅር አይደለም። በጣም ሲሪየስ ነገር ነው። መተማመን የሌለበት ሰውን እንዲሁ እኮ ዝም ብለን ነው ምናም ነው ፍቅር ውስጥ ስንሆን፣ እውነተኛ ፍቅር ውስጥ ስንሆን፣ እውነተኛ ፍቅር የሚያደርገው ማመን ነው። በመታመን አለመታመን የባለቤቱ ድርሻ ነው። ግን ማመን እምነትን ቢውልድ ያደርጋል። እውነተኛ ፍቅር ውስጥ ስትሆኑ እምነት ውስጣችሁ ይገነባል። እምነት ውስጣችሁ መገንባት ካልቻለ የቱንም ያህል ብትዋደዱ የሚሆን ነገር አይደለም። አስቡት እስኪ ሰውን ሁሉ ጊዜ እየጠረጠራችሁ፣ ሁሉ ጊዜ እንደዚህ ሊያደርግ ይችላል እያላችሁ አብራችሁ ስትሆኑ፣ ማስረጃ መጥቶላችሁ ማመን ከጀመራችሁ ደግሞ አንድ ጊዜ እመኑኝ፣ በቃ የሆነ ቀን የሆነ ማስረጃ መጥቶ አለመታመኑን እስክታረጋግጡ ነው የምትጠብቁት። በቃ የማይታመንበትን ነገር ነው የምትፈልጉት። አሁንም ሌላ ማስረጃ ሲያመጣላችሁ እንደዚህ እንደዚህ አድርጎ ሊሆን ይችላል እንደዚህ ስትከታተሉ መኖር ማለት ነው። በጣም አስቀያሚ የሆነ ህይወት ነው። ለማንም ለማንም የማልመኘው ህይወት ማለት ነው። በዚህ ሰዓት ላይ በጣም ብዙ ባለትዳሮች በማስረጃ እንደዚህ እየቀረበላቸው የሚተማመኑበት ደረጃ ደርሷል። ይሄ መተማመንም አይባልም ሲጀመር። ማስረጃ አይታችሁ ማመን ማለት ምን? እንዴት ላታምኑት ትችላላችሁ? ማስረጃ ካገኛችሁ መተማመን እኮ የሚባለው ያ ነው፣ ያለ ማስረጃ ያለ ቃል ሰምታችሁ እንደዚሁ የምታምኑት ነው። እዛ ደረጃ ላይ ስትደርሱ ነው ትክክለኛ ሪሌሽንሽፕ የሚሆነው ማለት ነው። ስለዚህ መተማመን ካልቻላችሁ እኔ አልመክርም። በእውነት በጣም ወሳኝ ነገር ነው። መተማመን የሌለበት ፍቅር ይቅር። በመጨረሻ መተጋገዝ አዎ እነዚህ በነገራችን ላይ አሁን የነገርኳችሁ ይሄኛውን መተጋገዝን ጨምሮ አራት ነገሮች ይሄ ገና እንደተዋወቃችሁ ምናምን ከዛ ከሆነ ጊዜ በኋላ ምናምን አይደለም፣ ላይፍ ታይም ላይ የሚቆዩ ነገሮች ስለሆኑ ነው። ላይፍ ታይም ላይ በቃ ያሉ ነገሮች ስለሆኑ የምትጠብቋቸው። መተማመን ከሌለ በቃ እንዳለ ሪሌሽንሽፑ እንደተበላሸ ነው የሚቀጥለው። አይደለም መከባበርም ከሌለ እንደዛው። አላማችሁ አንድ አይነትም ካልሆነ እንደዛው በቃ ሙሉ ሪሌሽንሽፕን ሙሉ ህይወታችሁን ዲስተርብ የሚያደርግ ነገር ነው። መተጋገዝም እንደዛው ገና እንደተዋወቃችሁ ብቻ አይደለም። እንድታግዛት የምትፈልገው አንተም እንድታግዝ የምትፈልገው ሁል ጊዜ በህይወት እስካላችሁ ድረስ ያንን ከእሷ ትጠብቃለህ፣ እሷም እንደዛው ትጠብቃለች። ስለዚህ መተጋገዝ በመካከላችሁ ከሌለ ሁለታችሁም ለየራሳችሁ ነገር የምትደክሙ ለየራሳችሁ ነገር የምትሮጡ አንዳችሁ የሌላኛችሁን የማታዩ ቼክ የማታደርጉ ከሆነ የፍቅር ግንኙነታችሁ የቱንም ያህል ብትዋደዱ፣ እመኑን አይሰልቅም። በጣም በጣም አስቡበት። ይህንን ስላችሁ መጀመሪያ አካባቢ ላይ የምታዩትን ይሄ ሞቅ ያለውን የፍቅር ስሜት አለ አይደል? ወደድኩሽ፣ ወደድኩ፣ ሞትኩልሽ ምናምን የሚባለውን የፍቅር ስሜት እዛ ስሜት ውስጥ ሆናችሁ ሳታስተውሉ እንዳትገቡ ነው። ሳታስተውሉ ፍቅር ውስጥ ትዳር ውስጥ እንዳትገቡ ነው ይህንን የምነግራችሁ። እነዚህ ነገሮች በደንብ ልብ ብላችሁ ማየት አለባችሁ። እንከባበራለን ወይ፣ እንተማመናለን ወይ አላማችንስ እንዴት ነው? እንተጋገዛለን ወይ የሚለውን እንድትመረምሩ ብዬ ነው ይሄን እምላችሁ። ምክንያቱም በጣም ብዙ ሰው ይሄ ፓሽን የሚባለው ነገር ሲሰማው ሳያት፣ እንዴት ደስ እንዳለኝ፣ ከእሷ ጋር ስውል እንዴት ደስ እንዳለኝ፣ በቃ ብረት እንደዚህ ምናምን እቺን ብቻ ይይዝና ሌሎች ነገሮችን ሁሉ በቃ ከግምት ውስጥ አያስገባም። ስለዚህ እነዚህ ነገሮች ፕሊስ ፕሊስ እባካችሁ ሁላችሁም እንድታያቸው ሪኮመንድ አደርጋችኋለሁ። በጣም ወሳኝ ነገሮች ናቸው። ስለዚህ እነዚህ ነገሮች ካላየ ካላገኘ የፍቅር ግንኙነታችሁ እንደማይዘልቅ አውቀ፣ ተጠንቀቅ። አትፍዘዝ። በኋላ ላይ የማትወጣው ነገር ውስጥ ነው የምትገባው። ብዙዎች በትዳር እየተቸገሩበት ያለ ነገር ስለሆነ አንተ ብልጥ ሁን፣ አስቀድመህ ተጠንቀቅ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ናፊ እናመሰግናለን እንወድሻለን እያላችሁ ግን ላይ ካላደረጋችሁት በቃ እሺ፣ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። የደወል ምልክቷን መጫን እንዳይረሳ። ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። ቻው